ሰላም ጠና ስትልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምናመሻችሁ መሻችሁ በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የህዳር 15 ቀን 2018 ዓመተ ምሕረት የጣና ቴሌቪዥን አመሻሽ ዜናችንን ዝንላችሁ ቀርበናል እስከ መጨረሻው አብራቹን በመቆየት እንድትከታተሉን በአክብሮት እየጋበዘን የሰዓቱ ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ሕዝብ የሉና ትግል ተጠናክሮ ባለበት በዛሬው ተጋድሎ በአጅሬ ጃኑራ ፋኖ ድል አድርጓል። በአዲስ መልክ የተቀሰቀሰው የአጅሬ ጃኑራው ተጋድሎ የውጊያ ውሎ ሙሉ መረጃ በዜናችን የሚደመጥ ቀዳሚው መረጃ ነው። የምስራቅ አፍሪካ ቀጠና የቀውስ ጠማቂ የሆነው የብልጽግናው ሊቀመንበር ያሰማራው ሰራዊት የማኅበረሰቡን ቅስም በመስመር የገጠመውን ህልውናውን የመታደግ የመከላከል ጦርነት የመመከ ስነ ልቦናውን ለመንጠቅ አስቦ በፈጸማቸው ያስገድዶ መድፈር ወንጀሎች ከፍተኛ የሆነ ማኅበራዊ ቀውስ ፈጥሯል። በርካቶችን አስረግዟል። አባት አልባ ልጆች እንዲበራከቱ አድርጓል። በመሰረቱ እነኛ ወንጀሎች አብይ አህመድ በፓርላማና በሌሎች መድረኮች ባደረጋቸው ንግግሮች፣ የሰራዊቱ ጄኔራሎች በተለያየ ጊዜ ባቀረቧቸው መልእክቶች ይሁንታ የተቸራቸውም ጭምር ናቸው። ይህን መሰረታዊ መልእክት ያስተላለፈው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ነው። የአፋብኃ ወቅታዊ ጥሪ ሙሉ መልእክት በዜናችን ይቀርብላችኋል። ለጎንደር አንድነት ስንነሳ ሰላም ያጣ የብልጽግናው ሰራዊት ረፍት አጥቶ በህዝብ ላይ ግፍ እየፈጸመ ነው ሲል የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት አስታውቋል። በተለይም በማዕከላዊ ጎንደር ዞን ደምቢያ፣ አለፋና አካባቢው ያለውን አሁናዊ ሁኔታ የፋኖ መሪው ከግንባር ያደረሰን መረጃ አለ በዝርዝር ይደመጣል የብልጽግናው ስርዓት የጦር ጠማቂነቱን አጠናክሮ የቀጠለ ሲሆን ከኦነግ ሸኔ ጋር በቅንጅት የፈጸመውን ንጹሃንን የመግደልና የማፈናቀል ዘመቻ አስመልክቶ የደረሰንን መረጃ ሙሉውን እናቀርብላችኋለን በወሎ የሆነውስ ምንድን ነው የሚለው መረጃችንም የሰዓቱ ሌላው የዜናችን አካል ነው ይደመጣል የብልጽግናው ፍርድ ቤት በቀድሞ ባለስልጣን ላይ ከሳምንት በፊት ያሳለፈውን ውሳኔ ገልብጦ ሌላ የክስ መዝገብ ይዞ በመቅረብ ከሷችኋል ለመሆኑ የብልጽግናው አቃቢ ህግ በአቶ ታዬ ደንዳ ላይ ያቀረበው የክስ ወንጀል ምንድን ነው ይደመጣል ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን ጃኖራ ላይ አዲስ ውጊያ ተቀሰቀሰ። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዝለ ተከታታይ ውጊያ ሲያደርግበት የሰነበተው አጅሬ ጃኖራ ዛሬም አዲስ ውጊያ መቀስቀሱን የጣና ቴሌቪዥን የግንባር ምንጮች አስታወቁ። እንደ ምንጮቻችን ገለጻ ከሳምንት በፊት በአራት አቅጣጫ ገብቶ በጃና ሞራና በአጅሬ ጃኖራ የተለያዩ አካባቢዎች ፋኖ ባለበት ቀጠና ጥቃት ለማድረስ የገባው የብልጽግና ሰራዊት በፋኖ ብርቱ ተጋድሎ መመከቱን ተከትሎ ጃኖራ ላይ ገብቶ መመሸጉን አስተዋውቋል። በገፍ ያስገባውን ሰራዊትና ከባድ መሳሪያ ጃኖራ ላይ አከማችቶ የነበረው የብልጽግናው ሰራዊት ወደ መጣበት አቅጣጫ ለመመለስ ቢፈልግም በአራት አቅጣጫ በፋኖ ከበባ ውስጥ መግባቱን ተከትሎ ሌላ ወታደራዊ ስትራቴጂ እየነደፈ እንደሆነም ወታደራዊ ምንጮችን ዋቢ አድርገው የጣና ቴሌቪዥን ምንጮች ገልጸዋል። እስካሁን ከከተማ ተነስቶ ፋኖ ወዳለበት ቀጠና ለመግባት የሌሊት ዘመቻ ነበር የሚያደርገው ሲሉ የገለጹት የጣና ቴሌቪዥን ምንጮች ዛሬ ጃኖራ ላይ ያደረገው ግን በተቃራኒው መሆኑን ይገልጻሉ። ዛሬ እኩለ ሌሊት ከጃኖራ ወታደራዊ ቁሳቁሶችን ጭኖ ወደ ደባርቅ ሊወጣ የነበረው የብልጽግናው ሰራዊት መንገዱ በፋኖ መያዙን ተከትሎ ከመሸገበት ሆኖ ከባድ መሳሪያዎችን ሲያስወነጭፍ ውሏል ሲሉ ተናግረዋል። ይህን ተከትሎ በፋኖ በኩል ፈጣን ያጸፋ ምላሽ እንደተሰጠው የገለጹት ምንጮቻችን በስፍራው ለሰዓታት የዘለቀ ውጊያ መደረጉንም ገልጸዋል። በዚያው አውደ ውጊያ ፋኖ በቡድን መሳሪያ ሽፋን ወደ ጠላት ካምፕ በመጠጋት ጥቃት እንዳደረሰ የሚገልጹት የመረጃ ምንጮች በዚህም ቁጥራቸው ያልታወቁ የአገዛዙ ሰራዊት አባላት ሞትና ቁስለኛ ሆነዋል ተብሏል። የብልጽግናው ሰራዊት ጃኖራ ላይ ሆኖ በአራት አቅጣጫ በዘፈቀደ እያስነጨፈው ባለው የከባድ መሳሪያ ቅንቡላ የአርሶ አደሮች ሰብል መቃጠሉንም የአይን ማኞች ለጣና ቴሌቪዥን ገልጸዋል። ምንጮቻችን አክለውም ዛሬ ረፋዱ ላይ በብልጽግናው መከላከያ በተተኮሰ የዙያ ሶስት ቅንቡላ የተሰበሰበ የአርሶ አደሮች አዝመራ ላይ በማረፉ ሰብሉ ሙሉ በሙሉ መውደሙን አስታውቀዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ የሰራዊት ምልመላ ስልጠናና ስምሪቱን አስቀጥሏል። የዙ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ለስድስት ወራት ያሰለጠናቸውን ልዩ ኮማንዶ ፋኖች በዛሬው ዕለት በታላቅ ድምቀት አስመርቋል። ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ለስድስት ወራቶች ያሰለጠናቸውን በርካታ ቁጥር ያላቸው ልዩ ኮማንዶ ፋኖች ያስመረቀው በየደረጃው ያሉ ከፍተኛ አመራሮች በተገኙበት መሆኑን የአፋባ አፄ ምኒሊክዝ የህዝብ ግንኙነት መምሪያ አስታውቋል። የዙ የሚዲያና ኮሚኒኬሽን መምሪያ አክሎም አፄ ምኒሊክዝ የአደረጃጀት ስርዓቱን በማዘመን የሉና ትግሉን አጠናክሮ እየታገለ ይገኛል ሲል የገለጸ ሲሆን ሰራዊቱን በመደበኛና በልዩ ኮማንዶ ፋኖች ደረጃ በሰው ኃይልና በጦር መሳሪያ ማጠናከሩን በከፍተኛ ሁኔታ እየሰራበት እንደሚገኝ አስታውቋል። መብረቅ ክፍለ ጦር ባለፉት ጊዜያት ተደጋጋሚ ስልጠናዎችን በመስጠት ሰራዊት እያስመረቀ ራሱን በሰው ኃይል አጠናክሮ የመጣ ነው ሲል የገለጸው የዙ ህዝብ ግንኙነት መምሪያ ዛሬም በርካታ ኮማንዶ ፋኖችን በማስመረቅ የቀደመ ተግባሩን እያስቀጠለ ይገኛል። እየሰለጠን እንዋጋለን፣ እየተዋጋን እን ሰለጥናለን ሲል የኮማንዶ አባላቱን ምርቃት አስመልክቶ ተናግሯል። ብልጽግና የሚፈጽመው የጦር ወንጀል በሞራን ቸልተኝነት ነው። አፋብኃ የብልጽግናው ስርዓትን የጦር ወንጀለኝነት አስመልክቶ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ዛሬ አመሻሹን ባወጣው መግለጫው የአማራ ሕዝብ ላይ የተጀመረው ይፋው የዘር ማጥፋት ጦርነት ከተጀመረ ሦስት ዓመታትን ሊደፍን ተቃርቧል። የብልጽግናው አገዛዝ ዓለም አቀፍ የጦር ሕግጋትን በመጣስ በተለይም ተፋላሚ ኃይሎች ሲቪሊያንን ከጥቃት የመጠበቅ ግዴታቸውን እንዲወጡ የሚያስገድደውን መሰረታዊ ሕግ በመቃረንና ሁሉንም የጥፋት ስልቶች በመተግበር በአማራ ሕዝብ ላይ ሁለንተና የጦር ስልትን በመተግበር ላይ ይገኛል ሲል ገልጾታል። ስርዓትና በዚህ ስርዓት ለዘር ማጥፋት ጦርነት የተላከው ሰራዊት የሚፈጸሙ የጦር ወንጀሎችን ሲገልጽም ሁሉን አቀፍ የጥፋት ስልት ንጹሃንን በመግደል በማኅበራዊ እንቅስቃሴ ላይ ያለውን ያልታጠቀ ህዝብ በጅምላ ጨራሽ መሳሪያዎች በመጨፍጨፍ የሰላማዊ ነዋሪዎችን ንብረትና ገንዘብ መዝረፍ፣ እናቶችና ሕፃናትን በጅምላና በተናጠል አስገድዶ መድፈር፣ የሚደፈሩ ሴቶችን ገላ መቆራረጥ፣ ባለትዳር ሴቶችን በመድፈር ማህበራዊና ስነ ልቦናዊ ቀውስን መፍጠርና ሌሎች የሽብር ተግባራትን ያካትታል ብሏል። እነዚህን የጦር ወንጀሎች መፈጸም የዚህ ሥራ አሰራዊት ቋሚ መገለጫው አድርጓቸዋል የሚለው የአፋባ ማዕከላዊ ኮማንድ መግለጫ ሲቀጥልም በብልጽግናው ሊቀመንበር የሚመራው ጨካኝ ቡድን ሥልጣን በያዘ ማግስት በራሱ ሕዝብ ላይ በጀመረው የጦርነት ፕሮጀክት የሺዎችን መደፈር የንጹሃንን በጅምላ መገደልና መዘረፍን የተመለከተው ዓለም አቀፉ ማህበረሰብና መላ ኢትዮጵያዊ በጊዜው ተመጣጣኝ እርምጃና ምላሽ ባለመውሰዱ ምክንያት በአማራ ህዝብ ላይ በጀምረው ጦርነት ይህ ህዝብን የማጥቂያ ዘዴ በአይነትም በብዛትም በሽፋንም እጅጉን ተጠናክሮ ቀጥሏል። ግብር ከፍሎ በሚያስተዳድረው ሰራዊት እናቶችና ታዳጊዎች በጅምላ የሚደፈሩበት ከኢትዮጵያ ህዝብ በስተቀር በዓለም ላይ የለም። ይህ የዘመናችንን ቆቅልሽ ነው ሲል የስርዓቱን ነውረኝነትና ወንጀለኛነት ይዘረዝራል። ከሰሞኑ ዓለም አቀፍ ተደራሽነት ያለው ቢቢሲ ይህንን ጉዳይ ውቅያኖስን በጭልፋ እንዲሉ ጥቂት ማሳያዎችን ዋቢ በማድረግ ካወጣው የምርመራ ሪፖርት በስተቀር የብልጽግናው ስርዓት በአማራ ህዝብ ላይ የሚፈጽማቸው የጦር ወንጀሎች ዛሬም የዓለም ጆሮ እንደ ተነፈጉ ናቸው ሲል የሚገልጸው የአፋብኃ ማዕከላዊ ኮማንድ የአማራ ፋኖ ብሔራዊ ኃይል ባደረገው የዳሳ ጥናት መሰረት ያለማአቋረጥ በቀጠለው ጦርነት በአማራ ክልል የሰፈረ የብልጽግና ሰራዊት ከአንድ መቶ ሺህ የሚልቁ እናቶችንና ታዳጊዎችን በጅምላና በተናጠል መድፈሩን አረጋግጠናል በማለት አስታውቋል። የብልጽግናው ሰራዊት በአማራ ህዝብ ላይ የሚፈጽመው የአስገድዶ መድፈር ወንጀል ከተራ የወሲብ ፍላጎት ጋር የሚያያዝ ሳይሆን ለክብሩ ቀና የሆነው የአማራ ህዝብ ላይ የስነልቦና ችግር ለመፍጠርና ለማዋረድ በሚል ስሌት ነው ሲል አፋባ በመግለጹ አስታውሷል። ይህም አደገኛ የጦር ወንጀል መሆኑን የአፋባ መግለጫ አስታውቆ በዚህ የመደፈር ወንጀል ተለያየ ሁኔታ ባለትዳር እናቶች ካህናትና ቄሶችን ጨምሮ የሃይማኖት አባቶች ሚስቶች፣ ታዳጊ ተማሪዎች ሰለባ ከመሆናቸው በተጨማሪ እናቶችን ከባሎቻቸውና ከልጆቻቸው ፊት፣ ታዳጊ ሴቶችን ከቤተሰቦቻቸው ፊት፣ መምህራንን ከጓደኞቻቸውና ከተማሪዎቻቸው ፊት በመድፈር ያገዛዙ ሰራዊት የአረመኔነቱን ጥግ አሳይቷል ብሏል። የብልጽግናው ሊቀመንበር የሚመሩ ስርዓት የሚፈጽመውን ነውርና ወንጀል አስመልክቶ የአፋብኃ መግለጫ ሲቀጥልም የምስራቅ አፍሪካ ቀጠና የቀውስ ጠማቂ የሆነው የብልጽግናው ሊቀመንበር ያሰማራው ሰራዊት የማህበረሰቡን ቅስም በመስበር የገጠመውን ሉ ናውን የመታደግ የመከላከል ጦርነት የመመከት ስነ ልቦናውን ለመንጠቅ አስቦ በፈጸማቸው የአስገድዶ መድፈር ወንጀሎች ከፍተኛ የሆነ ማኅበራዊ ቀውስ ፈጥሯል። በርካቶችን አስረግዟል። አባት አልባ ልጆች እንዲበራከቱ አድርጓል። በመሰረቱ እነኚህ ወንጀሎች አብይ አህመድ በፓርላማና በሌሎች መድረኮች ባደረጋቸው ንግግሮች፣ የሰራዊቱ ጄኔራሎች በተለያየ ጊዜ ባቀረቧቸው መልእክቶች ይሁንታ የተቸራቸውም ጭምር ናቸው ሲል ይገልጻል። በቅርብ ጊዜም የብልጽግና መዋቅር አካለ መጠን ያልደረሱ ታዳጊዎችንና የአእምሮ ህሙማንን ለውትድርና የመመልመል እና ሕገ ወጥ የሰዎች ዝውውር ተግባር ላይ መሳተፉን የአሜሪካ መንግስት ባወጣው መግለጫ አረጋግጧል። የሰራዊቱ መኮንኖች ነጋዴዎችን በማገትና በማጎሪያ ካምፖች በማሰር ከፍተኛ ገንዘብና ንብረት እየተቀበሉ አጋጣሚውን የግል ኪሳቸውን ለመሙላት እየተጠቀሙበትም ይገኛሉ። ዓለም አቀፉ ማህበረሰብ መላው ኢትዮጵያዊና የአማራ ሕዝብ ይህንን የብልጽግና ረመናዊ ተግባር ታግሎ የማስቆመው ከሆነ የበለጠ አጠናክሮ ሊቀጥልበት እንደሚችል ግልጽ ነው። ስለሆነም የአማራ ፋኖ ብሔራዊ ኃይል ቀጥሎ የተዘረዘሩትን ጥሪዎች ያቀርባል በማለት ለአራት ኃይሎች የሚከተለውን ጥሪ አቅርቧል። አንደኛ ለዓለም አቀፉ ማኅበረሰብ፣ ለዓለም አቀፉ ግብረሰናይና የሰብአዊ መብቶች ጥበቃ ተቋማት ኢትዮጵያ የፈረመቻቸው የሰብአዊ መብት ሰነዶች የተዋዋለቻቸው የሁለትዮሽ ስምምነቶችና ሌሎች አስገዳጅ ቃል ኪዳን ሰነዶች በመንግስታትም ስም የተቀመጡ ቡድኖች የሰብዓዊ መብቶችን እንዳይጥሱና እንዲያስጠብቁ ይደነግጋሉ። በመሆኑም የአብይ አህመድ ስርዓት የቀጠናው የሰብዓዊ ቀውስ አባት በመሆን ከሚፈጽመው ትርምስ በተጨማሪ በአማራ ህዝብ ላይ በይፋ በከፈተው ጦርነት ለፈጸማቸው የጦር ወንጀሎችና ሌሎች የሰብዓዊ መብቶች የመጣት ጥፋቶች ተመጣጣኝ እርምጃ እንዲወሰድበት የብልጽግና መዋቅርና ባለስልጣናቱ ላይ ማዕቀብን ጨምሮ ሌሎች እርምጃዎች እንዲወሰዱና ለስርዓቱ የሚደረጉ ማናቸውንም የዲፕሎማሲና ወታደራዊ ድጋፎች እንዲቆሙ በማድረግ ለሰብዊ መብት መከበር የበኩላችሁን ድርሻ እንድትወጡ እንጠይቃለን። ሁለተኛ፣ በአገር ውስጥና በውጭ ሀገር ለምትሰሩ ኢትዮጵያውያን የሰብዊ መብት ተቆርቋሪዎችና ተቋማት የንጹሐን ግድያ፣ አስገድዶ መድፈርና ዝርፊያን እንደ ጦር ስልት እየተጠቀመ ያለው የብልጽግና ጨካይ ስርዓት ከድርጊቱ ይታቀብ ዘንድ የቆማችሁለትን ዓላማ ለማሳካት የምትጠቀሙትን ማንኛውንም የትግል ስልት በመጠቀም ሕዝባዊ ወገንተኝነታችሁንና ሰብአዊ ርኅራኄአችሁን እንድታሳዩ እንጠይቃለን ሶስተኛ ለመላው የአማራ ህዝብ የአማራን ህዝብ ህልውና ለማስጠበቅ በየጦር ግንባሩ ጠላትን ከሚፋለሙ የፋኖ ሰራዊት ውጭ ያለው የማኅበረሰብ ክፍል በየአደረጃጀቱ የሚያደርገው ተጋድሎ የብልጽግናን አረመናዊ ተግባር ለማስቆም ትልቅ ፋይዳ ያለው መሆኑ ይታወቃል ስለሆነም ሰፊው የማኅበረሰብ ክፍል በአገዛዙ እየደርሰ ያለውን ህዝብን የማጥፋትና የማዋረድ ተግባር ለማስቆምና ህልውናውን ለማስከበር በነቂስ በመነሳት የህልውና አደጋ የሆነውን የብልጽግና ስርዓት ለመቅበር የምናደርገው ተጋድሎ አካል እንዲሆን ጥሪ እናቀርባለን። አራተኛ፣ ለዓለም አቀፉ የሚዲያ ተቋማት፣ ማኅበራት፣ ዩኒቨርስቲዎችና ሌሎችም በኢትዮጵያ መንግስታት የጭቆና ታሪክ ውስጥ በልዩ ሁኔታ የሚጠቀሰውን የአማራ ህዝብ ላይ የተከፈተውን ለንተናዊ ጥቃት ትኩረት ማጣቱ ስርዓቱ በድርጊቱ እንዲቀጥልበት ምክንያት ሆኗል። ይህ ጉዳይ በቂ ትግል እንዳይደረግበትና እንዲዳፈን የሆነውም በእናንተና መሰል ተቋማት ስንፍናና ችልተኝነት ጭምር ነው። በዚህ ረገድ ቢቢሲ ለጀመረው የአገዛዙን ህገወጥ ድርጊት የማጋለጥ ተግባር ምስጋና እያቀረብን አሁንም ተመሳሳይ የሰብአዊ ተግባራት እንዲሰሩ ገለልተኛ ተቋማት ጉዳዩን እንዲያጣሩና ተጨማሪ ምርመራዎች እንዲደረጉ የሞራልና የህግ ግዴታችሁን እንድትወጡ እየጠየቅን አፋብኃ ምርመራ ለሚያደርግ ማንኛውም ገለልተኛ አካል ሙሉ ትብብር የሚያደርግ መሆኑንም

ብልጽግና በገባበት ሁሉ ዝርፊያ እየፈጸመ ነው። ፋኖ በጎንደር ቀጠና የሚንቀሳቀሱ የፋኖ አደረጃጀቶች የአንድነት መስረታ ጉዞ ላይ መሆናቸውን ተከትሎ ሳልቅ ቀደም ልቅደም ብሎ የጨካኔ ዘመቻ የከፈተ የብልጽግናው ሰራዊት በማዕከላዊ ጎንደር ዞን በርካታ አካባቢዎች ላይ ዝርፊያ፣ ስርቆት፣ አፈና፣ መሳሪያ ንጥቂያና ግድያ መፈጸሙ ታወቀ። በዚህ ጉዳይ መረጃው ለጣና ቴሌቪዥን ያደረሰ የአማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ሁለት መቶ ሁለተኛ ኮር ቃል አቀባይ አርበኛ ታደሰ መረድ የአንድነት ጉዞአችን ሰላም ስለነሳው የመጨረሻ ኃይሉን አሰባስቦ በፋኖ ላይ የከፈተው ዘመቻ አልተሳካለትም። በዚህ የተነሳን በርካታ ንጹሃንን አግቶ በመውሰድና ንጹሃን በመግደል በመዝረፍ ወንጀል ላይ ተሰማርቷል ሲል ተናግሯል። አርበኛ ታደሰ መረዳ አክሎም በተለይም ወጣቶች ቤተሰቦቻቸውን የሚያስተዳድሩባቸውን የሞተር ሳይክሎችን ፋኖን የምታመላልሱበት ነው ስንቅ የምትጭኑበት ነው በማለት አቃጥሎባቸዋል። መጫን የሚችላቸውን ደግሞ ጭኖ ወደ ከተማ ወስዶ ሽጧቸዋል። የዚህ ወንጀል ዓላማው የአማራ ሕዝብ ሰርቶ እንዳይበላ በድህነት እንዲንበረከክለት በማሰብ የፈጸመው የጦር ወንጀል ነው ብሏል። ከዚህም ባለፈ ንጹሃንን በህዝብ ፊት በመግደልም ህዝብን ያሰቃየ መሆኑን የገለጸው አርበኛ ታደሰ በአጠቃላይ በደንቢያ አለፋ፣ ጣቆሳና አካባቢው በሚገኙ አውራጃዎች የብልጽግናው ሰራዊት የፈጸማቸውን የጦር ወንጀሎች አስመልክቶ አርበኛ ታደሰ መረድ ለጣና ቴሌቪዥን የሰጠውን ማብራሪያ ተከታትለን እንመለስ። አመሰግናለሁ። ምናልባት እንግዲህ ይሄ ወቅት ያለንበት ሁኔታ ይታወቃል። አብሶ በዚህ ወቅት የእኛ ትልቁ አጀንዳችን የጎንደር አንድነትን ለመስራት እንደሆነ ሁሉም ያውቃል። በዚህ የጎንደር አንድነት ፕሮግራማችን ላይ ፕሮግራማችን ከተጀመረ ጀምሮ እስካሁን ባለንበት ሁኔታ አንድነቱ ሰላም ያሳጣውና አንድነቱን ለመበተን ሌት ተቀን እረፍት ያጣ ያለ የሌለ ሀይሉን በየሁሉም ክፍለ ሀገሮች የተወጣጣ የብድር ሰራዊት ዞ እየመጣ ይታወቃል። ድኩል አርባ ዝቅ ብሎ በአለፋ እና በጣቁሳ ወረዳዎች መካከል ላይ በግ መንክር የሚባል ቀበሌ ከባድ ወደ ውጊያዎችን ማድረጋቸው ይታወቃል ከዚህ በፊት። ከዛ ቀጥሎ ደግሞ ወደ ቋራ ስንወርድ ሳሊያ ላይ ተከትሎ መጥቶ ከዛም ላይ ሳይሳካለት፣ አሁንም በኪሳራ መለሱ ይታወቃልኝ ከዛ ጊዜ ጀምሮ በገባባቸው እያንዳንዱ ከተማዎች ላብነት በበግ መንክር፣ ሳሊያ፣ ድኩል አርባ፣ አሊሰፈር ሀሲን ከተማዎች በመግባት በማህበረሰባችን ላይ ትልቅ የቁሳዊ እና አካላዊ እንዲሁም የህይወት መጥፋት ከባባድ ኪሳራዎችን እያደረሰ ይገኛል። ይህም ሲሆን በእነዚህ ከተሞች ሁሉ ያሉ ተሽከርካሪ ሞተሮች ፋኖን ታመላልሳላችሁ፣ የፋኖ ስንቅ ትጭናላችሁ በማለት ብዛት ያላቸው ሞተሮች በየሁሉን ከተማዎች እየወጡ ተቃጥለዋልኝ ለመጫን በሚያመቸው ሁኔታ ላይ ደግሞ እየጫነ ወደ ከተማባቸው ብ ይገኛል። ይህ ሁሉ ሲሆን ወጣታችን ሰርቶ እንዳይበላ በዚህ ልክ እየተሰቃየ ይገኛል። ከዚህ ቀጥሎ ደግሞ በእያንዳንዱ ከተማ ላይ ንጹሐንን አውጥቶ በህዝብ መድረክ ላይ በመረሸን በብዙ ንጹሐን ህይወት ላይ ከፍተኛ አደጋ ደርሷልኝ። ብዙ ንብረቶችንም ቤት ለቤት ገብቶ የሴት ቀሚስ ሳይቀር እየዘረፈ በእያንዳንዱ ጓዳ ውስጥ ገብቶ ብዙ ሀብት ንብረቶችን እየዘረፈ እየወሰደ ይገኛል። ዛሬ ደግሞ ለየት የሚያደርገው ከድኩል አርባ ወጣ ብሎ ሀሴን የሚባል ትንሽ ከተማ አለች። በዛ ከተማ ላይ መጀመሪያ ሞርተር በመደብደብ በከባድ መሳሪያ በሞርተር ብዙ ንጹሐኖች ተመተዋልኝ ሙተዋል ቆስለዋልኝ። ከዚህም በቀጥታ ገብቶ ዝርፊያ በመፈጸም ብዙ ሀብት ንብረትን ዘርፎ ወስዶ ይገኛል። በእያንዳንዱ ቀበሌ እየገባ የግለሰብ መሳሪያ መሳሪያ ያላቸው ስኖ መሳሪያቸውን ሰጡ ስላላቸው መሳሪያ የሌላቸው መሳሪያ አምጡ እየተባሉ ብዙዎቹ ፓራላይዝ ሆነው ይገኛሉ፣ በዱላ እየተሰቃዩ እና ይሄ ያገዛዝ ቡድን ለአንድና ለመጨረሻ ጊዜ ጣራሞቱ ሞቱ እዝ ላይ ደርሶ ይገኛል። ይሄ ሲሆን ደግሞ ለሁሉም ለሚመለከተው የአማራ ሕዝብ ሁሉ ማስተላለፍ የሚፈልገው መልእክት በየቦታው ትንኮሳ እየተለኮሰ ይሄን ሆንኩ በዚህ ወጣ በዚህ ገባ እያለ አርሶ አደራችን በየቦታው በየቀየው ተረጋግቶ አዝመራውን እንዳይከውን ክምርን በከባድ መሳሪያ በመምታት በማቃጠል ቤትን በከባድ መሳሪያ በድሮን በመምታት በማቃጠል የህዝባችን ስነ ልቦና በዚህ ልክ እየተጎዳ አሁን ደግሞ ለሌላ ግዳጅ ተዘጋጅታችኋል፣ ተፈልጋችኋል፣ ተገዳችሁ ትጫናላችሁ እየተባለ በከተማ የሚገኙ ትምህርት ቤቶች ላይ ወጣቶቻችን እየታፈኑ ወዳልተገባ መስመር ውስጥ እየታፈኑ እየተጫኑ ይገኛሉ። ይሄ ሲሆን በእያንዳንዱ ይታወቃል። ከዚህ በፊት አማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ በሁሉም የወረዳ በየተቆጣጠራቸው ቀበሌዎች ሁሉ የትምህርት ንቅናቄ መድረክ እቅድ አቅዶ አዘጋጅቶ ሙያተኛን በየ አቅጣጫው በትኖ እያሰራ ይገኛል። ይሄ ሲሆን በየገጠር ትምህርት ቤቶች ትምህርት የመማር ማስተማር ፕሮግራሙ ተጠናቆ እየሄደ ይገኛል። በከተማ ላይ ደግሞ ስናቸው ሀይ ስኩሎችና ቴክኒክና ሙያ ኮሌጆች ሁሉም የመከላከያ ካምፕ ሆኖ ነው እየኖሩ ያሉት። ይሄ ሲሆን እንግዲህ በአገዛዙ ቡድን ምን እየተሰራ ነው ያለ በእኛ በህዝባዊ ድርጅታችን ስም ደግሞ ምን እየተሰራ ነው ያለ ይህንን እያወዳደረ ሁሉም የአማራ ህዝብ እና ሀገር ወዳድ ኢትዮጵያውያን በሙሉ በደንብ አስምሮ ሊገነዘበው ይገባል። ከዚህ ባሻገር ከዚህ ባሻገር እያንዳንዱ አርሶ አደር በደቦ በደባየት አዞራን ሲሸክፍ ከስራቸው ላይ በመገኘት ፕሮግራማቸውን በማፈላለስ አዝመራን በህብረት እንዳይካወኑ በማድረግ ግዳጅ ያለ ያለ መሳሪያም በማለት በሁሉም ቀበሌ እየገባ አርሶ አደራችን ያልተገባ ስቃይና እንግልት እያሳደረበት ይገኛል። ሁሉም ህዝብ ይህን ስርዓት ለአንዴና ለመጨረሻ ለማስወገድ ተረባርቦ እያንዳንዱ ሀገራዊ ግዴታውን እንዲወጣ አይሰነብትም፣ የመጨረሻው ደረጃ ላይ ነው ደርሶ ያለ። በአንድነታችን ጸንተን ወደፊት እንገስግስ። ህዝባችን ለአንድና ለመጨረሻ ይህን ስርዓት አስወግደን ነጻ እናወጣ ለማለት ትፈልጋለሁ። በዚህ አጋጣሚ የመተከሉ ጭካኔና ግልጽ የወጣው መረጃ ብልጽግና ከኦነግ ጋር በፈጠሩት የጥምረት ጥቃት በተከታታይ ሁለት ቀናት ከዘጠና በላይ ንጹሃን መገደላቸው ታወቀ። በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ የተፈጸመውን ጥቃት በብልጽግናው ሰራዊትና በክልሉ የሚንቀሳቀሰው የኦነግ ሸኔ ታጣቂዎች በቅንጅት የፈጸሙት መሆኑን የሚናገሩት ምንጮቻችን በተከታታይ ሁለት ቀናት ጥቃት ህጻናትና ነፍሰ ጡር እናቶችን ጨምሮ በድምሩ ከዘጠና በላይ ሰዎች መገደላቸውን ነዋሪዎችና የአካባቢው ባለስልጣናት ተናግረዋል። ቢቢሲ በአማርኛ ቻናሉ የሟቾችን ቁጥር አርባ ብቻ ነው ቢልም የአካባቢው ነዋሪዎች ግን የሟቾችን ቁጥር ከዘጠና በላይ መሆናቸውን በእርግጠኝነት ስሜት ይናገራሉ። በቀድሞ ጎጃም ጠቅላይ ግዛት አካል የነበረውና አሁንም የአማራ ማንነት ጥያቄን አንስተው የሚታገሉ የአማራዎች ምድር በሆነው መተከል ዞን ኦነግ ሸኔ ነው የፈጸመው ተብሎ በብልጽግናው ባለስልጣናት የተገለጸው ጥቃት በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ የተፈጸመ ነው። ጥቃቱ የጀመረው ባሳለፍነው ቅዳሜ አመሻሽ እንደነበር የገለጹት የአካባቢው ነዋሪዎች፣ የቡለን ወረዳ አስተዳዳሪ አቶ ነመራ ማሩ በጥቃቱ 36 ሰዎች ስለመገደላቸው መረጃው እንዳላቸው ለቢቢሲ ተናግረዋል። የአካባቢው ሚሊሻ ደግሞ ቅዳሜ ዕለት ብቻ ከ40 በላይ ሰዎች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 ሲወጡና በተኙበት ያገኟቸው ላይ ግድያ ፈጽመዋል ብለዋል። ቢቢሲ ያነጋገራቸውና በጥቃቱ የቤተሰባቸው አባላት የተገደሉባቸው አንድ ግለሰብ ታጣቂዎቹ 41 ሰዎች መግደላቸውን እንደሚያውቁ ተናግረዋል። በአጠቃላይ በጥቃቱ ጉዳት ደርሶባቸው ለሕክምና ሄደው የሞቱትን ጨምሮ ቁጥራቸው ወደ 42 የሚሆኑ ነዋሪዎች በጥቃቱ መገደላቸውን ቢቢሲ ያነጋገራቸው የአካባቢው ነዋሪዎችና ባለስልጣናት ገልጸዋል። የሕዝብ ተወካዮች ምክር ቤት አባሉ እንደሚሉት ታጣቂዎቹ በኩጂ ከተማ መሃል በመግባት በፈጸሙት ጥቃት ወደ 40 ሰዎች መገደላቸውን ቆስለው ሆስፒታል ከገቡት ውስጥ የሞቱ መኖራቸውን መስማታቸውን ለቢቢሲ ተናግረዋል። የጣና ቴሌቪዥን የአካባቢው ምንጮች በበኩላቸው የደረሰው ጥቃት ከመንግስት ባለስልጣናት የሚሰጠው መረጃ የተሳሳተ መሆኑን ይናገራሉ። ቅዳሜ የጀመረው ጥቃት እሁድም ተጠናክሮ መቀጠሉን የገለጹት ምንጮቻችን ከዘጠና በላይ መገደላቸውን ገልጸዋል። የኦሕዴድ ብልጽግናና የብሔሩ ፖለቲከኞች የግዛት ማስፋፋት የጋራ ፕሮጀክታቸው የተነሳ በቤንሻንጉል ጉሙዝ ክልል መተከል ዞንና አሶሳ ዙሪያ ወረዳዎች ከሶማሌ ክልል በድሬዳዋ ሞያሌ፣ ምስራቅና ምዕራብ ሐረርጌ ዞኖች፣ በአማራ ክልል አዲስ አበባና ወሎ እንዲሁም ከሌሎች ክልሎች ጋር በኦነግ ሸኔ በኩል ተከታታይ ጥቃቶች መክፈታቸውን በተደጋጋሚ መዘገባችን አይዘነጋም የሰሞኑ የመተከል ዞን ጥቃትም የግዛት ማስፋፋት ፕሮጀክቱ አካል መሆኑን የአካባቢው ነዋሪዎች ይናገራሉ። በሌላ ዜና ሁለት የብልጽግናው ሰራዊት ኮሎኔሎች ላይ ፋኖ ጥቃት ከፍቶ ድል አደረገ። በምዕራብ ጎጃም ዞን ሰሜን አቸፈር ወርዳ ከሆነችው ሊበን ከተማ ላይ መሽጎ የሚገኘው የብልጽግናው ሰራዊትና ይባዲ ሚልሻ ላይ ከባድ ምት ያደረሰው የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ እዝ ነው። የብልጽግናው ሠራዊት በሌሊት ፋኖን ለማፈን አስቦ ቢንቀሳቀስም ከሊበን ጉግ፣ እንዲሁም ከሊበን ቆንገሬና ከሊበን ወደ ሳንካራ ሲወጣ ከብልጽግናው ኮሎኔሎች የበለጡት የቢት ወደድ አያሌው መኮንን ብርጌድ የጦር ጠበብቶች ስስ ብልት በመለየት ሊበን ከተማ ላይ ሰርጎ ገብቶ በማደር ጠላት እቅዱን ሳይፈጽም ታቅዶበት ከባድ ኪሳራ አስተናግዷል። በዚህ ውጊያ የብልጽግናው ሠራዊት ሁለት ክላሽና ከሰባ በላይ ተተኳሽ ለፋኖ ገቢ አድርጎ ወደ መጣበት ተመልሷል። አስር የብልጽግና ሰራዊት አባላትን ጨምሮ በድምሩ ከ20 በላይ የጠላ ሰራዊት መመታቱን ቃል አቀባዩ ተናግሯል። በዚህ የተበሳጨው የብልጽግና ሰራዊት ከሊበን ሳንካራ ከተማ የተጓዘው ሰራዊቱ በብስጭት ማኅበራትን አውድሟል። የግለሰብ መሣሪያዎችንም ዘርፏል። መስመር ላይ ያሉ ከሃያ በላይ ወጣቶችን አፍቶ ሲወስድ የሥርዓቱ ሠራዊት ወታደሩ ሲያልቅበት ወጣቱን በግዴታ እያፈሰ ለመታገል ስለፈለገ ሁሉም ወጣት ጥንቃቄ እንዲያደርግ ከወዲሁ ጠይቀዋል። ብልጽግና በቀድሞ ባለስልጣኑ ላይ አዲስ ክስ መሰረተ። አቶ ታየደንዳ ሦስት አዳዲስ ተደራራቢ የወንጀል ክሶች እንደተከፈተባቸው ጠበቃቸው ተናገሩ። ከሳምንት በፊት በሁለት ክሶች ነጻ ተብሎ የነበሩት የቀድሞ የብልጽግና ባለስልጣን አቶ ታየደንዳ በሌሎች ሦስት የወንጀል ክሶች ተከፍቶባቸዋል። ዛሬ በኋላው የብልጽግናው ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት የቀድሞ ምክትል የሰላም ሚኒስተር ታየደንዳ። ሦስት አዳዲስ ተደራራቢ ክሶች በአቃቢ ሕግ እንደተከፈተባቸው ጠበቃቸው አቶ አበራ ንጉስ ገልጸዋል። የብልጽግናው አቃቢ ህግ በቀድሞው የብልጽግና ሚኒስቴር ዴታ ታየ ደንዳ ላይ ያቀረበው አንደኛው ክስ መንግስትን በኃይል ለመጣል በሚደረግ ዝግጅት ላይ ጫካ ካሉት ኃይሎች ጋር ተመጋጋቢ የሆኑ ፕሮፖጋንዳ ፈጽመዋል፣ የፕሮፖጋንዳ ድጋፍ አድርገዋል የሚል ሲሆን ይህንን ድጋፍ ያደረጉት ደግሞ ሆርን ኮንቨርሴሽን የሚባል ዩትዩብ ቻናል ላይ ቀርበው በሰጡት በሦስት ተከታታይ ክፍሎች በሰራጨው ቃለ ምልልሳቸው ላይ መሆኑን በችሎቱ ተገልጿል። ሁለተኛው ክስ ተብሎ የቀረበው ሌላ ወንጀል የሆነባቸው ጉዳይ ደግሞ በተመሳሳይ በተጠቀሰው የዩትዩብ ቻናል ላይ መከላከያ ሰራዊት በተለይም ስለ ሰሜን ዕዝ ጥቃትና ተያያዥ ጉዳዮች በተመለከተ ጠቅላይ ሚኒስትሩ ነገሩ ብለው የተናገሩት በመከላከያ ላይ የተነዛ ሐሰተኛ መረጃ ነው የሚል ነው። በወቅቱ አቶ ታየ ደንዳ ብቻ ሳይሆኑ ሁሉም የብልጽግናው ባለስልጣናትን በተለያዩ መድረኮች የተናገሩት የሰሜን ዕዝ የተጠቃው በመንግስት እንዝላልነት መሆኑን ይስማሙበታል። ራሳቸው የብልጽግናው ሊቀመንበርም ቢሆኑ በወቅቱ በሰጡት ቃለ ምልልሳቸው ሰራዊታችን አገር ሰላም ነው ብሎ በተኛበት ቦራሩ ጁንታ ከጀርባ ተመቷል ማለታቸው ይታወሳል። ሦስተኛው ክስም በዚሁ ቻናል በሰጡት አስተያየት ላይ እየተመሠረተ ነው። ለሰራዊቱ ከጀርባ መመታት ተጠያቂ የተባሉት የቀድሞ የብልጽግና ሰራዊት መረጃ ክፍል ኃላፊ ጄኔራል ገብረ እግዚአብሔር ለእስር መዳረጋቸው አይዘነጋም። ዛሬ ግን ያ ክስተት ለአቶ ታየ ደንዳ የወንጀል ክስ ሆኖ ሊቀርብ ችሏል። የቀድሞ ሰላም ሚኒስተር ዴታ አቶ ታየ ደንዳ ብልጽግና የአንድን ሰው ስልጣን ለማቆየት የተደራጀ ፓርቲ ነው ፓርቲው ባመዛኙ የማፊያ ባህሪ ያለው መንግስት እንዲመሰረት አስተዋጽኦ ያደረገ እንጂ የህዝብን ፍላጎት ለማስፈጸም የተደራጀ ፓርቲ አይደለም በማለት በሀገሪቱ ህገ መንግስት መሰረት የተመረጠውን መንግስት ስም በማጉደፍ በሚል ሌላ ሶስተኛ የወንጀል ክስ ቀርቦባቸዋል። በእነዚህ ተደራራቢ ክሶች ላይ መቃወሚያ ለማቅረብና ውሳኔ ለመስጠት ለህዳር 23 ቀን 2018 ዓ ም ቀጠሮ መሰጠቱንም ተናግረዋል። የቀድሞ ምክትል የሰላም ሚኒስተርና የኦሮሚያ ክልል ምክር ቤት አባል ታየ ደንዳ በአቃቢ ህግ ከቀረቡባቸው ሶስት ክሶች ፍርድ ቤት በሁለቱ በነጻ ሲያሰናብታቸው በአንዱ ግን ጥፋተኛ የተባሉት ባለፈው ህዳር ሶስት ነበር። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በሕገ መንግሥት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡለት ሶስት ክሶች የጦር መሳሪያ ህግን በመተላለፍ በቀረበባቸው ክስ ጥፋተኛ ሆነው እንዳገኛቸው ወስኖ ነበር። ከቀረቡባቸው ሶስት ክሶች በሁለቱ ነጻ ከተባሉ በኋላ ጥፋተኛ ሆነው በተገኙበት ህገ ወጥ መሳሪያ ይዞ በመገኘት ክስ የግራ ቀኝ የቅጣት አስተያየት ለመስማት ለዛሬ ቀጠሮ የነበረ ቢሆንም እሱም በተመሳሳይ ለህዳር 23 ቀን 2018 ዓ.ም ቀጠሮ መሰጠቱን ጠበቃቸው ለአዲስ ማለዳ ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የአመሻሽ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ጎጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።